በላም ፍታቸው፣ ፍታቸው አሁን ጠብ ሳይነሳ ፍታቸው። እኮ ደምረህ ንገረኝ። የዘር ነው የመደበረ የፈጅብህን እሰጥሃለሁ የጉልበትን እሰጥሃለሁ። የተዘራ መሬት ነው ወይ የተዘራ

መዳበሪያውን አይልም። እልህን ስ መዳበሪያውን እንጂ የቸገረኝ ግማሹን ብትሰጠኝ በግማሹ ከዘረውት ደግሞ ኋላ ነጩ ላይ ደግሞ መሬቱ እንደ መዳበሪያም ሲጨምር ጊዜ ነው መሰለኝ። ገዥም ጠፋ እንጂ ምን ቸግሮ፣ ስንት አልከው ነው ብዬ ነበር። ነው ወይ አሁን አስተያየት

አስተያየት አርግና ይኸው አሉን እነሱ ባሉበት እንጨርስ። ጥማጅ ስፈታ ማታ ጋ ውልን ይዛለን። አምስት መቶ የትን ልቀንስል? እንዲህ ምን ይሻል? አንተም እንደሻው ስንት ነው የተባባላችሁ? አስራ አምስት ነው። አንተ ስንት አልከው? መጨረሻውን መጨረሻውን እኔ የደራበትና ብዙ ነበረ እንደውም በፊት የሰዛን በላይ ሸጠዋለሁ ብዬ ነው እንጂ በአስራ አምስቱ እንደገና ሸሸ እንጂ ይሄ ስንት ያወጣል እንደው ለበሬዎች ጭድ እንኳን ቢተርፋቸው ብዬ ነው እንጂ ማዳ ቄፍተው ነው እ ነው ጀበር እንደው ሽማግሌ የሚግባበት እንደው አስራ አራት ተኩል

ሸጥለት ብዬ ነበረ አስራ አምስት እና አስራ አምስት ደግሞ እንደው አያዋጣህም እያለኝ ነው። ምን እኔማ በአስራ በአስራ አምስቱ ውሰደው ብዬ ነበረ በአስራ አምስት ብሏል። በአስራ አምስቱ ውሰደው። እንዴት ታደርጋለህ? እሱን ነው የምልህ። እኔም በአስራ አምስት እዛው አሁን ዛሬ ወደ ማታ እንደው ማዳበሪያ የሆንም ላምጣበት ቢያንስ ጓሮ ጓሮዎች በከሉ መቼስ ያማ በለው ተብሎ ነው እንጂ ውድ ዳር ሊሄ ነበር። እንጃ እንግዲህ ወደ ነው እሱስ እና እንግዲህ እዛው በ15ቱ ሸጬ 15 ከተስማማን በ15ቱ ልሽጥና ልግዛበት ብዬ ጓሩ እንግዲህ በአስራ አምስት መሸጨ ነው። ዘው አንተ ላስፈቅድህ ብዬ ነው አለው። ለማናቸውም አለን እየሰራን ሆኖ ነው። አይዞህ እሺ

አባባ ደህና ሰነበት። በጎን ሰነበት። ተሽሎ ሰነበት። ምን ጠሐይ ላይ ቁጭ ብልሃል እንዴት?

አበበ ተዶ ነው። እንዴት ሌላ ሰው ጓሮ ነው የሚሰሩ ምን መሬት ሸጦ ደሞ እሱ

ምን አይነቱ የተረገመ ልጅ ነው? እናንተ ሰው እንጂ ሙቀንድ ስማት ምን እንጂ እንዴት ሰውዬ ምን ይብላ ነው? ሰው በበሪበት ምክንያት እና በሪበት ምክንያት እና በላ፣ ፍታቸው፣ ፍታቸው። አሁን ጠብ ሳይነሳ ፍታቸው ነው እኔ ልጅ እኔ እያለሁማ አባቴ የዚህ የአበል ተሰቶማ አይኔ ነኝ። እሺ እኮ የዘር ፈጅብን በሬ ገዘልታለሁ ያርሰ የተዘራ መሬት ነው። አብረን የኖርን ሰዎች እንትን የልጁን ታውቃለህ። ልጁ ባለጌ ነው፣ አይደለም ባለጌ ስለሆነ እያየህ የተዘራ መሬት ሊነጉ ቁማርና መጠጥ ተው ይባላል። ኤልኒ ነና ደሞ የተረገመ ልጅ ደበዩን ምሸጧል። ይሄንም አስጠመደኝ እኮ ነው የሚለኝ። እነሱ ተስማምተው ሰው ነው እንጂ ከነሱ ጋር ነው እንጂ መነጋገር። ዘርፍን ስንጨርስ ነው ፍታቸው ዘር ምን ብለህ የማርሰው መሬት አላጣሁም። እንደው ለተ ቸግረው

አይታገድም እንዳይሸጥ ያን ማሳገር ትችላለህ። እንግዲህ በኋላ እና አሁን ልጁ ዋጋ የለውም። ባልጓል ከተማ ለምን መጠጥ ያበዛል። በቃ ዝምሮ በቃ ዞት ከተማ ነው። እነዚህ ደካማ ሰዎች እሺ እንኳን ተጓሩ እንዳይበሉ ይሄን ይጥመሩ ይስጠው። አንዱ አንተስ ያደለው ሌላ ሰርቶ እናት አባትን ይጦራል። ይሄ የእናት የአባት ገንዘብ ማውደም አቅሜ የበሬ ሆኗል። ዞሮ ይሄን አሁን አስፈተው የደከመበትን ያስብ፣ እኔ ከፍላለሁ። ምንስ ተነግሮ ባይሰማ የበሬ መግዣ የተወሰነ ሰጠዋለሁ። እንዲያም እንዲያም ብለን ያንንም ይሄንም ዘርቶት ይክረም። ይሄን ሰውዬ አሁን አስወጣው ጸብ እንዳይፈጠረ ምን አርገና አስወጣው ብለን አሁን እንዴት አርገና አስወጣው ይዘረውን እንዴት አርገና እንደው ማብሊ ሰፈር

ምን ትላለህ እንደው? ልጁ ምንድነው የሚለው? የታረሰና የተዘራ ዘር ይመለሳሉ፣ ብሩን ይመልሱልኝ። አይ አይ አይ አይ አይ አይ ተዘርቷል ይልድ ይሆናል እኮ እንግዲህ፣ ብሩ ነው ወይንም ብሉት እንጂ ብር አልቀበላቸውም። ወይ ህሊና ካለው የዘራውትን ልሰድ ያንኛውን የከፈልኩበትን ብሩን ይስጠኝ። ይቅር፣ ይቅር ብሩን ከመለሰልኝ። ይህን ግን የዘራውትን ካልሰጡኝ ይብሉት እንጂ አልቀበልም ብር ና ማት ጥለህ ፍታቸው፣ ፍታቸው እና ውሰዳቸው፣ እዛ ጓሮ እታች እንረስባቸው። ና በል ፍታቸው፣ ፍታቸው እና እዛ ውሰዳቸው፣ እዛ ያለው እንዝረው። በዚህ ስንዝር በመሀል ጓሮ ከሰው ጋርም አልጨቃጨቅም። ፍታቸው።